ከኦክስጅን ቱቧችን ላይ እግራችሁን አንሱ። እንዴት ሰንብተሃል ወዳጄ? ሰላም ሰነበትክ? የእኔ ነገር በየሳምንቱ እንዳንጥረኛው አልሆንልህ ሲለኝ ሰበብ አስባብ እየፈጠርኩና የምክንያት ዓይነት እየደረደርኩ በይቅርታ ሰለቸውህ አደል እንዳትፈርድብኝ። ነገሩ የከበረው ዓይነት ነገር ነው ስትይዘውና ስታስበው ይለያያል። ለማንኛውም እኔ በየጊዜው ያሰብኩትን እንዳላደርግ የሚፈታተነኝ ቢደራረብም ከቆምኩበት መቀጠሌና አንተን ወዳጅን እንዴት ሰንብታሃል ለማለት ለወግ የሚሆነኝን ነገር ማነፍነፌን አላቆምም። እናም ዛሬም ትላንት ምንም እንዳልሆነ ምንም እንዳልተፈጠረ ቆጥረን እንዴት ነህልኝ እንዴት እሳ ሰንብተሃል የሚል የናፍቆት ሰላምታይን አቅርቤ ወጌን ከዜሮ ዜሮ ጀምር ዘንድ ፍቀድልኝ። ደግሞ እኮ ታውቃለህ የእኔና አንተ ጨዋታ በአንተና እኔ ላይ ተጀምሮ የሚያልቅ ሳይሆን ዋናዋ አጫዋቻችንና ጆከራችን ማማድባቤ ናቸው። እሳቸው ከሌሉ፣ እሳቸው ካልፈቀዱ፣ እሳቸው ጤና ካልሆኑ፣ እሳቸው ከተነሳባቸው እየተቁለጨለጭን ዝምንል፣ ካልሆነ ብቻችንን የምንሰልቀው አንዳቸው ጋር እናገኝም። ስለዚህ ዛሬም ቢሆን ለሳቸው ዕድሜ እየተመኘንና ማማድባቤ አገር ሁሉ እናት፣ ኑሩ ለዘላለም፣ ክፉ አይንካወት እያል ያሞጋገስ ናቸው። የመጠፋፋትና የመነፋፈቃችንን ነገር ይዘን የእሳቸውን ደጅ ብንጠና ምን መልስህን አቀዋለሁ። ምንም ነው የምትለኝ? ያው እንግዲህ እንደምታየው ምድርን በበረከቱ የሚያረሰርሰው ወረሃ ክረምት አልፎ መፀውን ተቀብለን አላደል? እንደ አባቶቻችን አስተምህሮት ክረምት የሚባለው ከሰኒ 26 እስከ መስከረም 25 ያለው ጊዜ ነው። መስከረም 26 የገባውን መፀው ወይም መከርም ይባላል። እሱን ተቀብለን እስከ ታሕሳስ 25 የልደቱ ለግዚነ መዳረሻ ድረስ እንዘልቃለን። ይህ ወቅት ምድር ባበባ የምትደምቅበት፣ ማሳው በሸት የሚሞላበት ወቅት ነውና፣ በዚህ ተስፋ እያደረግን ወደፊት እንቀጥላለን። ደግ ተመኝ ደግ እንድታገኝ አይደል የሚባለው። ምሬትና ልቅሶው ማጠባላለልንም እንጂ ምንቀረም ብለህ አልነው። አለቀስን፣ ተነጫነጭን፣ ተደብቀንም በአደባባይም ተሰውረንም ምን ያላልነው አለ? ለማንኛውም ማማ ድባቤ መጡ መሰለኝ፣ የግቢያችን በር እየተከፈተ ነው። ማማ ድባቤ በሩን ከፍተው የሰንበት መቋሚያቸውን አስቀድመው ከገቡ በኋላ አንዳች ነገር ከኋላቸው እንደሚያባረራቸው በሩን በኃይል ጓ አድርገው ዘግተው ግራቀኝም ሳያዩ ባለ በሌላ አቅማቸው በሰውነታቸው ልክ እየተወነጨፉ አልፈው ቀጥ ብለው ወደ ቤታቸው ሲያመሩ በሆዴ ጉድፈላ እያልኩ የመጣ ይምጣ በሚል ፈራ ተባ ማማ ድባቤ እንደ ምን አረፈዱ አልኳቸው። ዞር ብለው በግልምጫ ፍርጠውኝ ወደ ቤት ገቡ። ደነገጡ። እርግጥ በጣም በሚናደዱበት ጊዜ እስኪያልፍላቸው ከማንም ጋር መነጋገር እንደማይፈልጉ አውቃለሁ። ግን ደግሞ ዝም ብዬ ባሳልፋቸው በኋላ እንዴት እንደዚህ ሆኜ እያየኸኝ ዝም ትላለህ ቢሉኝ መልስ ስለማይኖረኝ ብቻ ነበር ላናገራቸው የሞከርኩት። አሁን ግን ራሳቸው ፈልገውኝ ካልጠሩኝ በስተቀረ ልሄድ እንደማልችል ስለገባኝ ፊት እንደ ነሱት ሕፃን ቀስ ብዬ ክፍሌ ውስጥ ገብቼ አልጋይ ላይ ጋደም እንዳልኩ የባጤ ቆጡን እያወጣሁና እያወረድኩ ፈቅደውና ወደው እስኪጠሩ ድረስ ለመጠበቅ ወደ ስልክ ጉርጎራ ገባሁ። ባንጋጥጥ ወጣ ብዬ ደጅ ደጅ ባይ ጭራሽ አንዳች ሰው ምልክት የለም። በቃ ዛሬ አልተሳካልኝም። እዚህ ከምንከላወስ እኔም ወጣ ብዬ ነፋስ ብቀበል ይሻለኛል አልኩና ልብሴን ቀይሬ በሬን ቈልፌ ከቤት እንደ ተባረረ ልጅ የግቢውን በር ከፍቼ አቀርቅሬ ሁለት እጄን ኪሴ ውስጥ ከትቼ መንገዴን ጀመርኩ። ብዙም ሳልሄድ ግን አንተ ወደ ቀለቡ ና ተመለስ፣ ብያዝ አንተ በሰንበት ወዴት ነው ምትሄደው? ነግሬሃለሁ ሩፋዬ ላይ ለመሬት ትጣላኛለህ፣ ተመለስ የሚለው የማማ ድባቤ የግሳጼ ድምፅ ከእርምጃ አይገታኝ ምንም ሳላመነታ መመለስ ስጀምር በኋላ ድባቢ ያባረረችኝ ለማለት ነው ወይስ ምንድነው? በእሁድ ቀን ተነስተን መውጣት፣ በርቀት ላለማውራት ራመድ ራመድ ብዬ ልደርስባቸው ስል እሳቸውም ዞር ብለው ጀርባቸውን ሰጥተውኝ ወደ ግቢ ሲገቡ፣ አይ በጣም የተናደዱ ስለመሰለኝ ስላቸው፣ ከመቅጽበት ዞር ብለው እና በጣም የተናደድኩ ሲመስል ጥላይ ነው የምትሄደው ሳይሆን ነው እንጂ እያልከኝ አይ እስኪ በርድሎ አይ በርድልኝስ፣ በዛ ሄደ ትቀራለህ። አይ ሳይሆን አሁና ግባ፣ እሱን ስትገረፍ ታወራለህ። ስትገረፍ እና ምን ነው ፈራህ? ሳይሆን ዛሬ ደግሞ ይችን አዲስ ፈሊጥ ከየት ነው የተማርካት? ማና አምጥቶ የለጠፈብህ? የቷን አዲስ ፈሊጥ ማለት? በምትላት የተካሃትን። ማን እኔ እንግዲህ አድባቤ ናት፣ አስር ጊዜ ሳይሆን የምትለው እየተባባልን እቤት ገባን። እማማ ድባቤ ላያቸው በንዴት ይንተክተክ እንጂ ሳሎኑ ግን አንዳች ነገር አልጎደለበትም። እስከ ቀድሞ ድባቡና ድምቀቱ ነበር። ጀበናው፣ ረከቦቱ፣ ማንደጃው፣ ቡና ቁርሱ፣ ሁሉም በቦታው ላይ ነው የነበረው። በቦታው ላይ ያልነበርኩትና ሰንበትን ያጎደልኩት የነበርኩ ነበርኩ ተከታትለን ገብተን ቦታ ቦታችን ላይ እንደተቀመጥን፣ ስማ እንጂ ግን ምን ለሆን ብለህ ነው ለማብሰብ ስልት ላይ የተነሳኸው? እስቲ ንገረኝ። አይ ካሁን አሁን ወይ ይጠሩኛል፣ ወይ እሷ ሊልኩብኛል ብዬ ብጠብቅም ዝም ሲሉኝ፣ አይ ዛሬ የተለየ ነገር ግጥሟቸው ይሆናል ብዬ መፍትሄ ነበር። ሌላ ምን አቅም አለኝ? ማማ ድባቤ አታንኳኳም? እንደ ሌላው ጊዜ አንኳኩተህ ምን ሆንሺ? ምን ገጠመሽ? ይህ አትለኝም? ስላልወለድኩ ነው አረማማ ድባቤ፣ እና ሌላምን ምክንያት ትሰጥ? የግቢውን በር እንዴት ወሮ እንደዘጉት ታውቀዎታል። እና እሱ ከአንተ ጋር ምን ያገናኘዋል? ንዴቴን አበረድኩበታ። እኔ ደግሞ ደነገጥኳ። ሁሉም ላይ የራሱ አሪቲ ነው። ፈሱ አለሽናፈቁ እውነቷን እኮ ነው። የራስህን ብቻ ካዳመጥክ አልተገናኝቶም ነው። ምንሆን አንዱ ሲግል አንዱ ካላበረደ አንዱ ሰዓት ሲሆን አንዱ ውሃ ካልሆነ የየራሳችንን ብቻ ካዳመጥን እኳ ዋጋ የለውም። እማማ ድባቤ ስለዎት በእንዴት ያለ ግልምጫ አንስተው እንዳፈረጡኝ አልታወቀውትም። እታዩ እንጂ አፈረጥኩህ። አሳየኛ። ምኑን ነው ማሳየት ሳፈርጠ የተጋጋጥከውን። ይቀልዳሉ አደል። ግን የቅድሟን ሴትዮ የታስቀምጠዋት ነው? አሁን ደግሞ ሌላ ሰው የሆኑት። በቃ ጨረሰቻ እንጂ እሷን ላይ አጣብቂያ ስንተከተክ ልኑርልህ። ሁሉም በልክ ነው ስትናደድም እስኪያልፍልህ እንጂ እሱን ነክሰህ ካልክ መልሶ ነው የሚነክስህ። በጣም ይገርሞኛል። ግምን ቢገጥሙት ነው በዚያ ልክ እንደዚያ ሆኑት። ማማ ድባቤ አለልህ። አንድ ማረባ ከንቱ እዚህ እሱ እኮ ነው መንገድ ላይ ይዞ አብዶ የሚያሳብደኝ። ማን ነው እሱ? መላኩ መልከ ጥፉን በስም ይደግፋለች። ናፈቁ እንኳን መላክ በቅጡ ሰው መሆን እንኳን የማይችልበት እኮ ነው የሚናገረውን ብቻ እንጂ ሌላ ሰው የሚናገረውን የማይሰማ ፍጥረት እዚህ እኮ ነው። ቅድም አንተን ከመለስኩብ ትንሽ ነው ከፍ የሚል ከቤተ ክርስቲያን ስመጣ ጠብቆ ትትትትት ይለኛል። ልጀሙትን እልሃለሁ እንደምን እንደሚል አንዱም አይገባኝ። አንዱን ጀምሮ ሳይጨርስ ወደ ሌላው ይዘላል። አረ መላኩ ተው በፈጠረህ እባክተው መሆነህ ነው እስቲ ልትነግረኝ የፈለግከውን ቀጥ አድርገህ ንገረኝ፣ ብለው ሊገባው ነው። አንዱን ይጀምርልህና እሱን ሳይጨርስ ዘሎ ወደ ሌላ ጋ አረ በፈጠረህ በሩፋኤል፣ ብለው ሊሰማኝ ነው። ለማይረባ ነገር ግማሽ ሰዓት አይበልጥም ብለህ ነው፣ ፀሐይ ላይ ገትሮኝ፣ ምን አድርጉ ብሎ ነው። ቢገባኝ በነገርኩ የሚለው አንዱም አልተያዘልኝ። ልጄ አንዳንዱ ሰው እኮ የራሱን ካልሆነ ሰው አይም ዝም ብሎ ድባብዋ እኔ እኮ በጣም እወድሻለሁ፣ በጣም አከብርሻለሁ፣ እናቴ ነሽ፣ አንቺን ያህል እግዜሩም አልፈጠረረ ፒሪሪም ቲሪሪም። አረ ስንቱን ነግርሃለሁ። እስቲ ይህን ሁሉ ተውና ምን ፈለግክ ንገረኝ ብለው መልሶ እዚያው ጠላፊ ሰፈር እኮ እንደ አንቺ አይነት ሶስት ሰው ቢኖራት የበደረሰች ምናምን። አረ መልአኩ በፈጠረ ጌታ፣ ምን ፈልገህ ነው ንገረኝ። ጭራሽ እኔን እያሞገሰ ሌላ ሰው እየወቀሰ ሐሜቱን ጀመረልሃ ልመልሰው ብል ወዴት ቡ አይልብኝም። እናትህ ሂድ ወዲያልኝ፣ ዘብዛባ አይንህን እንዳላየው ስለው ዘሎ ጉልበቴ ላይ ሊጠመጠም ሲል በዚህ በመቋሚያ ዠለት አረጌው ወደ ግቤ። በቃ ይኸው ነው፣ በቃ ይኸው ነው። ከዚህ በላይ ብቆይ ታፍኜ በሞትኩ ልጄ። አልገባህም? የአንዳንዱ ሰው ፍቅርና ሙገሳ ዞሮ መርዝ ነው የሚሆንህ፣ አፍኖ ነው የሚገልህ። የሰውየውን ታሪክ አጫውቼ የለም? የቱን ሰውዬ? ጸሎት አፍኖ የገደለውን ሰውዬ ታሪክ። እኔ እንጃ፣ ስቲ ንገሩኝ፣ የትኛው ነው? ያ እንኳን ታሞ ሆስፒታል የተኛውን ሰውዬ ሊጠይቀው የሄደው ወዳጁ ያደረገውን። አይ፣ እንዲያውም አልነገሩኝም። እንግዲህ አሁን ልብ ብለህ ስማ። እሺ፣ አንድ ሰውዬ በጠና ታሞ ሆስፒታል ይተኛልህና ኦክስጅን ተሰክቶለት እየታከመ እያለህ አንድን ስፍስፍ የሚልለት ወንድም አከል ጥብቅ ወዳጁ ሊጠይቀው ይሄዳል። እሺ። እና ያ ሰው በቀጥታ ታማሚ ወደ ተኛበት ክፍል ገብቶ ከጎን ራስጌው አጠገብ ቆሞ እጁን ሕመምተኛው ግንባር ላይ ጭኖ አይኑን ጨፍኖ ጌታይዋ ወንድም የማርልኝ እያለ በጥልቀት መጸለይ ይጀምራል። ወይ አረ፣ እግዚአብሔር ይስተው። እስቲ ከሙገሳው በፊትህ ብለስማኝና ልጨርስልህ። እሺ እሺ ማማድ ባቢ ጨርሱልኝ ለካልህ። ታማሚው የአወዳጁ መቶ መጥቶ አጠገቡ ቆሞ ግንባሩን ይዞ ሲጸልይለት ጭራሽ ህመሙ እየባሰበት ይሄዳል፣ እየተጸለየለት እና ይባስ ብሎ እየቆየ መናገርና መተንፈስ ማቃተው እንጂ። በዚህ ጊዜ ህመምተኛው እንደ ምንም እጁን ሰደድ አድርጎ አልጋ ጎን ላይ የተቀመጠውን እስክሪቶውና ብጣሽ ወረቀት ያነሳና የሞት ሞቱን የሆነ ነገር ጫር ጫር አድርጎ ጽፎ ወረቀቱን ለወዳጁ ዘረጋለት። እሺ ወዳጁም አይኑን ጨፍኖ በተመስጦ ከልቡ እየጸለየ ስለነበር የሆነው ሁሉ አላየም። ድንገት ገለጥ ሲያደርግ ህመምተኛው የሆነ ወረቀት ዘርግቶለታል። ጸሎቱን ላለማቋረጥ ያችን ወረቀት ከህመምተኛው እጅ ይቀበልልህና ወደ ኪሱ ከቶ ወደ ጸሎቱ። እሺ ኋላ ወዳጅ ሆዬ ጸልዮ ጸልዮ ጸልዮ ሲጨርስ አይኑን ሙሉ በሙሉ ገለጥ ሲያደረግልህ ህመምተኛው አንገቱን ወደ ጎን ቅንጥስ ብሎ ዘፍ ብሏል። ዘፍ ብሏል ማለት ሞቶ አላ ሞተ። እና እንዴት በምን ምክንያት? በጸሎት ልነግርህም አደል? ወዳጁ በተፈጠረው ነገር ደንግጦና ግራ ተጋብቶ ኪሱ ውስጥ የከተተው ወረቀት አውጥቶ ሲያነበቡ እምቢል ጥሩ ነው። ምን ይላል? እባክህ ወዳጄ አሁን የቆምከው የኦክስጅን ገመዱ ቱቦ ላይ ስለሆነ ሊተንፍስበት ዘወር በልል። እኝላል የቆመው የኦክስጅኑ ቱቦ ላይ ነበር እና በጣም የሚገርም መጥፎ አጋጣሚ ልክነ። ወዳጅየውም ቢሆን ይሄ ይመጣል ብሎ አይደለም ያደረገው፣ አጋጣሚ ነው። ግን በዚያ ጭንቅ መሃል ህመምተኛ ወረቀት ሲያቀብለው ወደ ኪሱ ከመክተት ጊዜ ሰጥቶ ወረቀቱን ቢያይ ኖሮ ጸሎቱ በደረሰልን ነበር። ነገር ግን አጠገቡ ያለውን ሰው እየሳስተውን ሩቅ ነበረ የተመለከተው። ስለዚህ ያሰበው ነገር ባላሰበው መንገድ ተጠናቀቀ። አንዳንዴ ሰዎች የጠቀሙ በሚመስላቸው መንገድ ሊጎዱ ይችላሉ። የአመላኩም ችግር ካለ የፈለገውን ቀጥታ ነግሮኝ እንዳይገላገል ፀሐይ ላይ ገትሮኝ የእኔን ትኩረት ለማግኘት ሌሎችን ሰዎች እያንኳሰሰና እያሳነሰ ሲዘበዝብ ረጋግጨው ባልሄድ ኖሮ ምን ሊሆን እንደሚችሉ የሚያውቀው ፈጣሪ ነው። ጆሮ እኮ ይሞላል ልጄ። ጆሮዬ ከመሙላትም ተርፎ አፈሰሰ። ተው በቃኝ ብለውም አልሰማኝ። በእሱን እንዴት እንደተለኮስኩ ነበር ያገኘኸኝ። ይገርማል በጣም ማማድቦ። እንዲህ አይነት ነገር በተለያየ መንገድ በብዙ ቦታ ይገጥማል ልጄ። አክብሮ ጋብዞህ ይበቃህን በልተህ ባናቱ ላይ በቃኝ ጠገብኩ ስትል በጉርሻ የሚያጣድፍና የሚያጨናንቅህ ቆሞልቷል። ከዚህ በላይ አልጠጣም ብለህ የብርጭቆህን አፍ በመዳፍ ስትሸፍን እስኪያስነጥስ ጠብቆ ብርጭቆህን እስከ አነቱ የሚሞላ አጋጥሞህ አያውቅም? እንደ መላኩ እቸኩላለሁ እያልክ እጅህን ግጥም አድርጎ ይዞ መንገድ ዘግቶ የወሬዝ ባዝንኬ የሚግጥም በየመንደሩ በየመንገዱ ሞልቷል። ሁሉም በልክ ካልሆነ ከጥቅሙ ጉዳቱ ያመዝናልና ለቀቅ ማድረግ ይበጃል። ፍቅርም ቢሆን እንዲያው ነው፤ በልክና በአግባብ ካላረከው ጠብ ይሆናል። የምልህ ገብተዋል ወይስ ባዶ ላይ ነው እያፈሰስኩ ያለሁት? ሲሉኝ አረ፣ ገብቶኛል እማማድባቤ አልኳቸው። የእውነት ደግሞ በደንብ ገብቶኛል። ደግሞም እማማድባቤ እውነታቸውን ነው። ይህንን ወደ ዕለት ሕይወታችን ብንወስደው ብዙ፣ እጅግ በጣም ብዙ ማስተዋል የጎደላቸው የቅቤ ጠበሳ ነገሮች በየጊዜው ይገጥማሉ። በተለይ ደግሞ አሁን ምርጫ መጣሁ መጣሁ ሲል ተከናንቦ የከረመ ሁሉ በየአቅጣጫው ቅቤ ሊጠብስ ማሰፍሰፉን የሌለ አንጀታችንን ሊበሉ ወንዝ በሌለበት ድልድይ ሊሰሩልን የሚምሉና የሚገዘቱ ላሟ በሌለችበት በእህል ምርጎ ሊያጠጡን ማቶት የሚያጥኑ አፈጮማዎች በየአቅጣጫው ብቅ ብቅ ብለው ሊያነፍሩና ሰፍስፈዋል። እኛ ግን ሌላውን ሁሉ ተውትና ትንፋሽ እንዳያጥረንና እንዳንታፈንባችሁ ከኦክስጅን ቱቧችን ላይ እግራችሁን አንሱልን እንላቸዋለን። አይመስልህም በልቸር ሰንብትልኝ የሳምንት ሰው ይበለን ምትኬ ነኝ ከነመንበሩ ጣላፊ ሰፈር